ሰላም እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤንነት፣ ህይወት፣ መውጣት መግባት ሁሉ ሰላም ነው ወይ? እኛ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። በስግደት በሀገር ያላችሁ እህት ወንድሞቼ እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ይሄ ዩቲዩብ አዲስ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑልኝ፣ አበረታቱን። ይላችኋለ ውዶቼ ሰላም ቢያቸው ሰላም እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ስሜ ወባ ይባላሉ የሰዋ ጓደኛ ነን። እንዴት ናችሁ? እኛ ጋር ሁሉም ሰላም ነው፣ እግዚአብሔር እየተመሰገነ ይሁን። እናንተም ባላችሁበት ሰላም እንደሆናችሁ በዓለም ተስፋ አለን። እንኳን ደህና ቆያችሁ፣ እንኳን ደህና ሆናችሁ። አሁንም ሰላም ይብዛልን። ያው እሷ እንዳለች ይሄ ዩቱብ አዲስ ነውና ዩቱቧን ሰብስክራብ አድርጓት፣ ላይክ ሼር አድርጓት እና ኤቴን አበረታቷት። ያው እኛም ደግሞ ለእናንተ ላይክ ስለምናረግ ስለምናበረታታችሁ እኛም እናንቴን፣ እናንቴም ደግሞ እኛን እንዲሁ አበረታቱን። ላይክ ሼር ሰብስክራብ አድርጓት ጎበዝና ጠንካራ ሆነ እንዲሰራ ወደፊት ጥሩ ጥሩ ነገር ይዛ እንድትመጣ አድርጓት። የቴን አበረታቷት። እንደ እግዚአብሔር ፍቃድ ከሆነ ደግሞ ከዚህ የበለጠ ጥሩ ትምህርት፣ ጥሩ ደስ የሚል ቪዲዮ ይዘት መጣለች እና የቴን አበረታቷት። ላይክ ላይክ፣ ሼር ሰብስክራይብ አድርጓት። ከጎኗ ሁኗት፣ ኮሜንት ጻፉለት። ስሬ ስሬ፣ ጠንክሪ፣ ስሬ በርቺ በህዋትና አበረታቷት። የቴን ይላቻለሁ እናመሰግናለን። ያው ብዙ ነገር አለ እኛ ጋር ታውቃላችሁ። ሁላችንም እኛ የመዳቀውኖች ብዙ ነገር አለ፣ ብዙ ነገር ይደርስብናል፣ ብዙ ነገርም እንደርስበታለን እና እናንተም ደግሞ እኛን እንድደግፉ እንፈልጋለን። አብራችሁ ኑኑ። ኢቴን በደንብ ሰብስክራይብ አድርጓት፣ ጎበዞነ ጠንካራውን እንዲሰራ አድርጓት። አሁን እንግዲህ መሽቷል ትንሽ ጨለማማ ላይ ቪዲዮ ሜቢ ብዙ የማይታይ ከሆነ ጥርት ማይል ከሆነ እንዳይደበራችሁ በዚህ አጋጣሚ ሌሊት ስለሆነ ነው። እና እናመሰግናለን፣ እንላለን በሚቀጥሉ በምንችሉ እንደ ቅሟችን ቆንጆ ደህና ትምህርት እኛም እናንተ የምትደሰቱበት እኛም ደግሞ ይሄን ነገር አድርገን ሰው አስተምረናል፣ ሰውኛ በኛ ተደስቷል ብለን የምንናገር ነገር ይዘን እንድንመጣ፣ እናንቴ ላይክ፣ ሼር፣ ሰብስክራይብ ዩቱቦን አሳድጉለት ጎበዞና፣ ወደፊት እንዲሰራ አበረታቷት ይላቸዋለሁ። እናመሰግናለን። ደህና ደህና ነገር፣ ቆንጆ ትምህርት ያለው ነገር ይዘን እንመጣለን በቅርቡ እንደናንቴም እንደፈጣሪ ፍቃድ እናንተ ሰብስክራይብ ስታረጉ ደግሞ ሞር ሶ እኛ በቃ ተነቅተን ታበር ጎበዝ ሆነን ጠንካራ ሆነን ቪዲዮ ለመሰራት እንትን እንላለን እና አበረታቷት ይላቻለሁ። እና እናመሰግናለን። መልካም ጊዜ ይሁንላችሁ። በሚቀጥለው እንገናኛለን። ላይካችሁ፣ ሼር ሰብስክራይባችሁ አይለያት ከሄቴ እናመሰግናለን። ላይክ አድርጉ፣ ሼር ሰብስክራይብ አድርጉ፣ አያስከፍልም። አሁን መዳም ቤት ሆነን ብዙዎቻችን ወይፋ ነው የምንጠቀመው፣ አያስከፍልም። ላይክ አድርገን ቪዲዮ ከላይ ብቻ ብዙ ሰው አሁን ቪዲዮ ከላይ ብቻ አይቶ ነው የሚያልፈው። እንደዚህ ምንም አይጠቅም የሚላችሁ አለ። ውዶቼ አበረታቱን ባካቸው፣ አይታችሁ ብቻ አትለፉን። ላይክ አድርጉ፣ ሼር ሰብስክራይብ አድርጉ፣ አስቴታችሁን ኮሜንት ላይ ጻፉልን ይላችኋለሁ ደግሞ አሁን አስራ ሁለት ሰዓት ነው ይልታለሁ አስራ ሁለት ሰዓት ነው ታውቃላችሁ። አረብ ሀገር፣ አዎ አረብ ሀገር አሁን ላይ ከረምት እየገባ ስለሆነ ቶሎ ይመሻል። ይላችኋለሁ ውዶችዬ፣ ስለዛ በማብራት ነው እንኳን የምንቀርጸው። ይላችኋለሁ ስራ ከጨረስን በኋላ ማናችሁን ታውቃላችሁ። አሁን ማታ ሲሆን ነው የኛ እረፍታችን። መድኃኒት ቤት እንሰራ የመድኃኒት ቅመሞች ይላችኋለሁ ውዶችዬ በጣም ነው የምንወዳችሁ፣ ወዳችሁ በጣም ነው የምናከብራችሁ። ደሞ አወራራን እንመሳሰል አለን እንደ እስቲ ኮሜንት ላይ ጻፉልን፣ እንመሳሰል አለን እያለች ነው ይልሻለሁ። አዎ ጓደኛዬ ናት እሷ፣ በጣም የሚወዳት እውነት፣ በጣም የዋህ የሆነች ጥሩ ሰው እና እግዚአብሔር እንደ እህት የሆነች የልብ ጓደኛዬ። ሁላችሁ እግዚአብሔር ስጣችሁ ይላችኋል። ውዶች የቅመማዎች የራሳችሁን ጠብቁ ይላችኋል። ደግሞ ደሞ ዩቲዩብን አበረታቱ፣ እንወዳችኋለን እላችኋለሁ ደግሞ የእንትን የቪዲዮ ጥራት በጣም ይቅርታ እላችኋለሁ። እና አሁን ማታ ስለሆነ አስራ ሁለት ሰዐት ነው እንዲ ኢትዮጵያ አስራ ሁለት ሰዐት ነው የሚባለው፣ እዚያ ጋር ስድስት ሰዐት ነው እላችኋለሁ። ስለዛ በማብራት ነው የምንቀርጸው እላችኋለሁ። ጉዳዮች፣ በጣም ነው የምንወዳችሁ። አበረታቱን፣ ቤተሰብ ምኑልኝ። መልካም አዳር ይሁንላችሁ። እንወዳችኋለን።